ይስጥልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱ የዜና አወጃችን እንሆ ጀምሯል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ ያረስተ ዜናዎችን እነግራችኋለን። አብራችሁን ቆዩ። ህዝባዊ ወያኔ ሀርነት ትግራይ ሀይሉን ወደ ጎንደር ሐሙሲት ልዩ ቦታ መልአኩን ወደሚባል አካባቢ ማንቀሳቀሱ የደረሰው መረጃ ያመለክታል። ትናንት በወልቃይታ አካባቢ ትንኮሳ መፈጸሙን የአካባቢው አስተዳደርና ጸጥታ ቢሮ ኃላፊ ኮሎኔል ደመቀ ዘውዱ መግለጻቸው ይታወሳል። ይህንንም በዝርዝር የምን የምንመለስበት ይሆናል። የህዝባዊ ወያኔ ሀርነት ትግራይ ማስጠንቀቂያ ሰጠ። ህዝባዊ ወያኔ ሀርነት ትግራይ ክፍፍል የሚያባብሱ ባላቸው ሚዲያዎች ላይ እርምጃ ለመውሰድ ቃል ገባ። ጋዜጠኞቹ የፕሬስ ነፃነት አደጋ ላይ ነው ሲሉ አስጠንቅቀዋል። በዚህም ጉዳይ የምንላቸው አለ ቆይታቸው የምትሰሙት ይሆናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቀይ ባህር ላይ የአንድ ቢሊዮን ዶላር ህንፃ ሊገነቡ ነው ተባለ። በቀይ ባህር ዳርቻ ላይ በምትገኘው ጅዳ ላይ በአንድ ቢሊዮን ዶላር የሚገነባ የትራምፕ ፕላዛ ህንፃ በተመለከተ ዛሬ ማብራሪያ ተሰጥቷል። የዚህን በዜና ትንታኔያችን የምንመለከተ ይሆናል እስራኤሉ ጠቅላይ ሚኒስተር ቤንጃሚን ኔታንያሁ ለኳታራቻቸው መሐመድ ቢን አብዱረህማን ቢን ጃሲድ አልታሚን በስልክ በመደወል የኳታር ሉዓላዊ ግዛትን በመጣስ ዶሃ ውስጥ የሐማስ ተዳዳሪ ቡድን አባላት ላይ ለተሰነዘሩ ጥቃት ይቅርታ ጠይቀዋል። የቤንጃ ኔታንያሁ የይቅርታ መልእክት በመካከለኛው ምስራቅ በዋነኝነትም በጋዛ ላይ ያለው ጦርነት እንዲያስቆም ተስፋ ተጥሎበታል። አፍጋኒስታን የኢንተርኔት አገልግሎት ሙሉ በሙሉ አቋረጠች። አፍጋኒስታን የሚገኘው የታሊባን አስተዳደር በመላ ሀገሪቱ ያለው የፋይበር ኦፕቲክ ኢንተርኔት ግንኙነት ማቋረጡ ተዘግቧል። በዚህም በዜና ትንታኔያችን የምንመለከተው ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክሸር ሰብስክራይብ ማድረገውን እንዳይረሱ። ወደ እለቱ መጀመሪያ ዜና ትንታኔያችን ስናልፍ የህዝባዊ ወያኔ ሀርነት ትግራይ ህወሀት ክፍልፍል የሚያባብሱ ባላቸው ሚዲያዎች ላይ እርምጃ ለመውሰድ ቃል ገብተዋል። ጋዜጠኞች የፕሬስ ነጻነት አደጋ ላይ ነው ሲሉ አስጠንቅቀዋል። ህዝባዊ ወያኔ ሀርነት ትግራይ ህወሀት ክፍልፍል ያባብሳሉ፣ እንዲሁም የጠላቶቻችን አደንጃ አጀንዳ ያስፈጽማሉ ሲል በከሰሳቸው መገናኛ ብዙሀን ላይ ምንም አይነት ትዕግስት እንደማይኖረው አስታውቋል። ይህም የድርጅቱ አቋም በክልሉ የሚገኘው ጋዜጠኞችና ሚዲያ ባለቤቶች ላይ ስጋት ፈጥሯል። ይህም ማስጠንቀቂያ የተላለፈው ሳምንት የህዝባዊ ወያኔ ሀርነት ጽህፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ በመቀሌ ከተማ ከጋዜጠኞች ጋር በተደረገ ስብሰባ ላይ ነው። ወይዘሮ ፈትለ ወርቅ ማስረጃ ያላቀረቡላቸውና ስማቸው ያልጠቀሷቸው ሚዲያዎች ለአመፅ እየቀሰቀሱና የካሃዲ ቡድኖች ልሳን ሆኖ እያገለገሉ ነው ሲሉ ከሰዋል። ኃላፊዋ ፓርቲው ሆነም ሰራዊቱ ይህን እርምጃ ለመውሰድ ተስማምተዋል ሲሉም ገልጸዋል። የትግራይ ሚዲያዎች በፓርቲ ውስጥ አለመግባባት ውስጥ ገብተዋል ያሉት ወይዘሮ ፈትለ ወርቅ ምሁራን፣ ፖለቲከኞችና የሚዲያ ባለሙያዎች በአጠቃ አጠቃላይ ሊህቃን የአንድነት ለማዳከም ወንጅለዋል። የግል ሚዲያ መሪዎች የኃላፊዋ ንግግር በፕሬስ ነጻነት ላይ የተሰነዘረ ጥቃት ነው ሲሉ ገልጸዋል። የቲቢኤስ ዋና አዘጋጅ ሆኖት አቤት ጎሹ ምንም አይነት ታጋሽነት አይኖረውም የሚል አገላለጽ በፕሬስ ነጻነት የተሰነዘረ ከፍተኛ ጥቃት ያመላክታልም ሲሉም አብራርተዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በቀይ ባህር ላይ የአንድ ቢሊዮን ዶላር ህንፃ ሊገነቡ ነው ተባለ። በቀይ ባህር ዳርቻ የምትገኘው ጅዳ ላይ በአንድ ቢሊዮን ዶላር የሚገነባው የትራምፕ ላዛ ህንፃ በተመለከተ ዛሬ ማብራሪያ ተሰጥቷል። ይህ ህንፃ የሚገነባው የሳውዱ አልአረቢያ ሪል ስቴት አልሚ ዳር ግሎባል ሲሆን የሚገነባው የከተማይቱ እምብርት በሆነው ኪንግ አብዱላ አዚዝ መንገድ አቅራቢያ ነው። ፕሬዚዳንት ዶናልድ ትራምፕ የንግድ እንቅስቃሴዎች በአረብ ሀገራት ላይ የማስፋፋት እቅድ እንዳላቸው ማስታወቃቸው የሚታወስ ሲሆን ይህኛው በጅዳ ከተማ ሁለተኛ የሚሆን ነው ተብለዋል። በቅዱ መሰረት ይህ ህንፃ በኒውዮርክ ማህታን ስታይል የሚሰራ ይሆናል። ከዚህ ቀደም የፕሬዚዳንቱ ድርጅት በድጃ 533 ሚሊዮን ዶላር ሌላ ህንፃ ለማስገንባት ላይ መሆኑ ይታወቃል። የትራምፕ ድርጅት ዋና አስፈጻሚ ኤሪክ ትራምፕ እንደገለጹት ድርጅታቸው በድጃ ብቻ ሳይሆን በአቡዳቢ፣ ሪያድ ና ኦማን ላይ የተለያዩ ትላልቅ ፕሮጀክቶች እያከናወኑ ነው ተብለዋል። አፍጋኒስታን የኢንተርኔት አገልግሎት ሙሉ በሙሉ አቋረጠች። በአፍጋኒስታን የሚገኘው የታሊባን አስተዳደር በመላ ሀገሪቱ ያለው የፋይበር ኦፕቲክ ኢንተርኔት ግንኙነት ማቋረጡ ተዘገበ። ይህ እርምጃ ቀደም ሲል አንዳንድ ግዛቶች ተጀምሮ የነበረ ሲሆን አሁን ግን በሀገሪቱ ውስጥ ሰፊ የዲጂታል መቋረጥ አስከትሏል። ይህም የአፍጋኒስታን ወደ ጥልቃ ዝቅት እየጎተታት ነው የሚል ስጋት ፈጥሯል። የታሊባን የበላይ መሪ በሆኑት ሂቡቱላ አጁዳሀይድ ትዕዛዝ መሰረት የፋይበር ኦፕቲክ ኢንተርኔት መቆራረጥ የተገለጸ ሲሆን ባለስልጣን ይህን ያደረ ያደረጉት ስነ ምግባር የጎደላቸው ድርጅቶች ለመከላከል እንደሆነ አስታውቀዋል። በአውስትራሊያ አንድ ምርምር ላይ የንብ መርዝ ለካንሰር መድኃኒት ነው ተባለ። ይህን መርዝ ከባድ የካንሰር ህዋሳትን በአንድ ሰዓት ውስጥ መግደሉ ተረጋግጧል። በአውስትራሊያ ዊስተር አውስትራሊያ ዩኒቨርሲቲ የሚገኘው ተመራማሪዎች በ2020 ዓ ም ባደረጉት አስደናቂ ጥናት ይህን መርዝና በውስጡ የሚገኙ ሚሊቴን የተሰኘው ውድ ባደገኛ የጡት ካንሰር አይነቶች ላይ ውጤታማ መሆኑን አረጋግጠዋል። ጥናቱ እንደሚያሳየው ከሆነ የንብ መርዝ አስቸጋሪ የሆነ የጡት ካንሰር ህዋሳትን ለመግደል ኃይል አለው ተብሏል። የተደረገው ሙከራ እንዳመለከተው ሚልቴን የተሰኘው ንጥረ ነገር የካንሰር ህዋሳትን ሽፋኖች በመበሳት አንድ ሰዓት ውስጥ ሙሉ በሙሉ ሊያጠፋቸው ይችላል ተብሏል። የመርዙ ውጤታማነት በተሰጠው መጠን ላይ የተመሰረተ እንደሆነ ተረጋግጧል። በተወሰነ መጠን ሲሰጥ በካንሰር ህዋሳት ከፍተኛ ጉዳት ሲያደርስ፣ በመደበኛ ጤናማ ህዋሳት ላይ ግን አነስተኛ ተጽዕኖ አሳድረዋል። ይህ ግኝት በሕክምናው ዘርፍ ትልቅ አቅም እንዳለው ይታወቀ ቢሆንም ውጤቱ እስካሁን በቤተ ሙከራ እቃዎች ላይ የተገኘ በመሆኑ የተረጋገጠ ፈውስ አይደለም። ሴቶች መድኃኒቱ በሰው ላይ ከመሞከራቸው በፊት ተጨማሪ ምርምሮችና ጥናቶች እንደሚያስፈልጉም አሳስበዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የበረራ አቅጣጫ ቀይረው ተጉዘዋል ተባለ። ቤንጃሚን ኔታንያሁ የተሳፈሩበት አውሮፕላን እስር በመፍራት ከአውሮፓ አየር ክልል በመሸሽም ተነግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አሳፍሮ ወደ ኒውዮርክ ሲበር የነበረ አውሮፕላን ለመጀመሪያ ጊዜ በሚባል ሁኔታ ከአውሮፓ ሰማይ ላይ ከመብረር መቆጠቡ ተነግረዋል። ፕሬዚዳንቱ ለበረራ የሚጠቀሙበት የጽዮን ክንፎች የተሰኘ አውሮፕላን ዓለም አቀፋዊ የወንጀለኛ ፍርድ ቤት በጋዛ ጦርነት ሳቢያ ያወጡባቸው የእስር ማዘዣ በመፍራት ነው የአውሮፕላን አየር ክልል ለመሸሽ የተደረገው። በዚህም የተነሳ ከዚህ ቀደም የሚያሳልፍበትን የግሪክ ስፔን ጣሊያን እና የፈረንሳይ አየር ክልል ለመሸሽ ተገዷል፣ የተባለው አውሮፕላኑ በደቡብ ስፔን በኩል ወደ ጂብራታል ቀጥተኛ ሜዲትራሊያን ባህር ላይ በመብረል በተጨማሪም 600 ኪሎ ሜትር ለመጓዝ መገደዱ ታውቋል። ኔታንያሁ ይህን ያደረጉት በአይሲሲ ወይም ያለም አቀፋዊ የፍርድ ቤት ዳኛ ህግ በእስራኤል በጋዛ እያደረገች ያለው ጦርነት በተቃወሙ ሀገራት በእስር ልዳረግ እችላለሁ የሚል ፍራቻ ደርሶባቸው ነው ተብሏል። የአረቡ ዓለም ተቃውሞ አሰሙ። የሳውዲ አረቢያ የውጭ ጉዳይ ሚኒስተር ልዑል ፈይሰል ቢን ፍርሃን አል ሳውዲ የአረብና የሙስሊም ሀገራት መሪዎች ከአሜሪካ ፕሬዚዳንት ዶናልድ ትራምፕ ጋር ባደረጉት ውይይት እስራኤል ወረራ ስር የሚገኘው ዌስት ባንክ ለመጠቅለል ማሰቧን አጥብቀው እንደሚቃወሙ ግልጽ ማድረጋቸውን አስታውቁ። ትናንት ቤስ ዳረቡ በተካሄደው ስብሰባ በኋላ ከመግለጫ የሰጡት ሚኒስተሩ አንዳንድ ሀገራት ማንኛውም አይነት የዌስት ባንክ ጠቅለላ ለጋዛ ሰላም ብቻ ሳይሆን ለማንኛውም አይነት ዘላቂ ሰላም የሚፈጥር አደጋ ነው፣ ለፕሬዝዳንቱ በግልጽ አስረድተዋል ብለዋል። አክለውም ፕሬዝዳንት ትራምፕ የአረብና የሙስሊም ሀገራት አቋም እንደተረዱ ሙሉ እምነት አለኝም ሲሉ ተናግረዋል። ይህ የዲፕሎማሲ እንቅስቃሴ የመጣው በርካታ የአውሮፓ ሀገራት ፍልስጤም እንደ ሀገር እውቅና መስጠታቸውን ተከትሎ የእስራኤል ባለስልጣን በምላሹ ግዛት እንጠቀልላለን ሲሉ በተደጋጋሚ መዛታቸው ተከትሎ ነው። በተለያዩ የአሜሪካ መገናኛ ብዙሀን ዘገባዎች እንደሚያመሳዩት ከሆነ ዶናልድ ትራምፕ በበኩላቸው እስራኤል ግዛት እንዳትጠቀልል እንደማይፈቅዱ ቃል ገብተዋል።